ችን ሁኔታ የምንዳስስበት ጥናት እንሰራለን። እነኚህ ጥናቶች ወደሚያመላክቱን ክልሎች ነው የምንሄደው። አብዛኛው ከፍተኛ ተጋላጭነት ያለበት ክልል ውስጥ እንገባለን። ቀድመን ከፍተኛ ውጤት የምናገኝበት። የተዳፈነ እሳት ጊዜ እየጠበቀ እንደሚነሳ ሁሉ በመካከለኛው ምስራቅ በተለይም በጋዛ ሰማይ ስር ሰላም የሚለው ቃል ትርጉሙን ያጣ ይመስላል። በላዩ ላይ ቀጭን አመድ የሸፈነው በውስጡ ግን ጋነምን ይዞ የሚንቀለቀል እሳት፣ ማንኛውም ትንሽ የፖለቲካ ንፋስ ይህንን አመድ አራግፎ እንደገና የጦርነት ወላፈን ሊያቀጣጥል ይችላል። ሞስኮ ወደ ኪቭ በላከቻቸው የሰው አልባ አውሮፕላኖች በኪቭ ውስጥ ያሉ የመኖሪያ ህንጻዎች፣ የኃይል መሰረተ ልማቶች ያወደሙት ጥቃቶች አድርሳለች። ሩሲያ ባደረሰችው ጥቃት በትንሹ አምስት ሰዎች ሕይወታቸውን እንዳለፈም ተዘግበዋል። ነ ስማን ከምንወስዳቸው መድኃኒቶች ውስጥ ፓራስታሞል፣ አይቡፕሮፌን፣ ዳይክሎፌናክ የተወሰኑት ናቸው። እነዚህ መድኃኒቶች ያለ ሐኪም ማዘዣ የሚገኙ ቢሆንም ያለ አግባብ ሲወሰዱ የጎንዮሽ ጉዳት ይኖራቸዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር አብሬያችሁ ቆይታ ማድርገው ዳግም ተገኝ ነኝ አብራችሁ እንድትቆዩ የጋበዝኩኝ። በመጀመሪያም አበይት መረጃዎችን አስቀደምኩኝ። አማራና ትግራይ ክልሎች ህፃናትን መሰረት ያደረጉ ስራዎች በስፋት ሊሰሩ እንደሚገባ ተመላክቷል። ኤስኦኤስ የህጻናት መንደሮች በሁለት ዓመታት ውስጥ ሰፊ ስራዎችን ለመስራት ማቀዱን አስታውቋል። ሱባሎ ጋሻው በትግራይ አማራና ኦሮሚያ ክልሎች ህጻናትና ወጣቶችን ታሳቢ ያደረጉ ስራዎች በስፋት መሰራት እንዳለባቸው ኤስኦኤስ የህጻናት መንደሮች አስታውቋል። ከህጻናት ጋር የተያያዙ ችግሮች ውስብስብ መሆናቸውን የገለጹት የድርጅቱ የኢትዮጵያና የደቡብ ሱዳን ብሔራዊ ዳይሬክተር አቶ ሳህለ ማርያም አበበ የተለያዩ አካላት ችግሮችን ለመፍታት መስራት እንዳለባቸው ጠቁመዋል። ድርጅቱ በሚያደርጋቸው የዳሰሳ ጥናቶች መሰረት ይበልጥ ተጋላጭ ሆነው ለተገኙ ክልሎች ድጋፍ እያደረገ መሆኑንም ዋና ዳይሬክተሩ ተናግረዋል። ጠቃላይ ልጆችን ሁኔታ የምንዳስስበት ጥናት እንሰራለን። እነኚህ ጥናቶች ወደሚያመላክቱን ክልሎች ነው የምንሄደው። አብዛኛው ከፍተኛ ተጋላጭነት ያለበት ክልል ውስጥ እንገባለን ቀድመን ከፍተኛ ውጤትም የምናገኝበት ሁለቱን አቀናጅተን ነው እኛ የምናየው። እና ከፍተኛ ተጋላጭነት አላቸው ብለን የምናስባቸው ክልሎች ትግራይ ክልል፣ አማራ ክልል፣ ኦሮሚያ ክልል እነኚህ በዋናነት ትልቅ ተጋላጭነት አላቸው ብለን የምናስባቸው ክልሎች ናቸው። ችግሩ መጠነ ሰፊ ነው፣ ዘርፈ ብዙ ነው። ሁሉም አካባቢ ላይ ያሉ ህጻናትና ወጣቶች ቤተሰቦች የራሳቸው ችግር አላቸው ግን እነኚህ አሁን የጠቀስኳቸው ክልሎች ላይ ከፍተኛ የሆነ ተጋላጭነት አለ። ኤስኦኤስ የህጻናት መንደሮች በኢትዮጵያ እየሰራ ያለውን ስራ ለማስፋፋት ስለማቀዱም አስታውቋል። በቀጣዮቹ ሁለት ዓመታት ውስጥ ከወጣቶች ጋር ተያይዘው የሚሰሩ ስራዎች ትኩረት እንደሚሰጣቸው የጠቆሙት ዋና ዳይሬክተሩ በተለያዩ የተፈጥሮና ሰው ሰራሽ አደጋዎች ሳቢያ ጉዳት ላስተናገዱ ወገኖች የሚሰጡ የድጋፍ ስራዎችም ተጠናክረው እንደሚቀጥሉ ጠቁመዋል። ከአሁን ድረስ ስንሰራ የነበረውን ስራ በጣም አጠናክረን አዳዲስ ነገሮችን ጀምረን አብረውን የዘለቁ ነገሮችን ደግሞ በተወሰነ መልኩ ቀይረን ለመስራት ነው ያሰብ ነው። በዚህ መካከል በወጣት ልማት ላይ እስካሁን ድረስ የተወሰኑ ኢንቨስትመንቶች የተወሰኑ ስራዎችን ነው ስንሰራ የቆየ ነው። በሚቀጥሉት ሁለት ዓመታት ላይ በጣም ሰፊ የሆነ የወጣቶች የልማት ስራ እንሰራለን። ከዛ በተጨማሪ አገራችን በተለያዩ ምክንያቶች እየተናወጠች ትገኛለች። የትጥቅ ትግል አለ፣ የድርቅ ሁኔታ አለ፣ የጎርፍ ሁኔታ አለ፣ በሽታ የበሽታ ወረርሽኝ አለ። በእነኝህ ነገሮች ማህበረሰቡ በብዙ ችግር ውስጥ እያለፈ እንዳለን እናውቃለን። እና ይህንን ነገር ከመመከት ረገድ በርካታ የአስቸኳይ ጊዜ እርዳታ የምንሰጥባቸው ፕሮጀክቶችን በተለምዶ ሁማኒቴሪያን ሪስፖንስ ፕሮግራምስ ይባላሉ። እነሱን እንደዚሁ አጠናክረን ይዘን ለመሄድ እናስባለን። ኤስኦኤስ የህጻናት መንደሮች ከውጭ ሀገራት ምንጮች ከሚያገኘው ድጋፍ ባሻገር በሀገር ውስጥ የሀብት ማሰባሰብ ስራ እያከናወነ መሆኑንም አስታውቋል። በሀገር ውስጥ ያለውን ስራ ለማስፋፋት ያግዘኛል በሚልም አርቲስት አለማየሁ ታደሰን የበጎ ፍቃድ ብራንድ አምባሳደር አድርጎ ሾሟል። በኢትዮጵያ የሚንቀሳቀሱ አነስተኛ የፋይናንስ ተቋማት የሚሰራቸውን ስራዎች የበለጠ አስፍተው እንዳይከውኑ በአገር አቀፍ ደረጃ ያለው የቴክኖሎጂ አጠቃቀምና ግንዛቤ ውስንነት መሰናክል እንደሆነባቸው ተገልጿል። ደምሰው ሽፈራው ቀደም ባሉት ዓመታት የማይክሮፋይናንስ ተቋማት ይወዳደሩ የነበሩት ቅርንጫፎቻቸውን በማብዛት የነበረ ሲሆን አሁን ላይ ግን ውድድሩ የቴክኖሎጂ ተደራሽነትን በማስፋት ላይ የተመሠረተ መሆኑ ተነግሯል። ይሁን እንጂ ይህ በቴክኖሎጂ ላይ ያተኮረ ፉክክር በአገር አቀፍ ደረጃ ካለው የቴክኖሎጂ አጠቃቀም ውስንነት ጋር በተያያዘ በሚፈለገው ደረጃ እያደገ አለመሆኑን የኢትዮጵያ ማይክሮፋይናንስ ተቋማት ማህበር የቦርድ አባል የሆኑት አቶ አንበሴ አብርሃም ተናግረዋል። ከዚህ በተጨማሪም የመረጃና የሳይበር ደህንነት ጋር የተያዙ ችግሮችን ጨምሮ በማህበረሰቡ በኩልም ሆነ በማይክሮ ፋይናንስ ተቋማቱ በኩል አሰራራቸውን ለመለወጥ ዝግጁ አለመሆን ለዘርፉ በሚፈለገው ደረጃ አለማደግ የሚጠቀሱ ምክንያቶች ናቸው ተብሏል። አንደኛው የዲጂታል ሊትሬሲ ነው። ለዚህ ማነቆ ሆኗል ተብሎ የሚታሰበው ዲጂታል ሊትሬሲ፣ እነዚህ ማነቆዎች ከለየን በምን መልኩ ያንን አድሬስ ማድረግ አለብን የምለውንም ነገር አብሮ ማሰብ ስለሚቻል ነገር ማነሳው ሌላኛው ከዳታ ሴኩሪቲ ጋር ይሄ ነገር አለ የለም የምለው እንደተጠበቀው ሆኖ የምነሱ ነገሮችን ትሬስ አድርጎ ያንን አድሬስ ማድረግ ይጠይቃል ማለት ነው። ሌላኛው ከሳይበር ሴኩሪቲ ጋር ተያይዞ የምነሳ ነገር ነው። ሌላኛው ደግሞ ለመለወጥ ዝግጁ አለመሆን ነው። ምክንያቱም ለመለወጥ ዝግጁ ካልሆን የውድድሩ ከውድድሩ ውጭ የምንሆንበት ሁኔታ ይፈጠራል ማለት ነው። ስለዚህ የውድድሩ አሸናፊ ሆኖ ለመታየት ለመገኘት ወይም ደግሞ በገበያ ውስጥ ለመቆየት እንዲቻል የግድ እነዚህን ነገሮች ማየት ያስፈልጋል ማለት ነው። እነዚህ ችግሮች እንዳሉ ሆነው ደግሞ አገልግሎታቸውን ከዘመኑ ቴክኖሎጂ ጋር የማስተሳሰር ፍላጎት ያላቸው የማይክሮፋይናንስ ተቋማት ቴክኖሎጂዎችን ተግባራዊ ለማድረግ የሚጠይቀው ከፍተኛ ሀብት፣ ከአቅማቸው በላይ እንደሚሆንባቸው ተገልጿል። ዋናው ችግራቸው እኛ በገመገምነው ትልቁ ችግር እንትን ችግር የአቅም የፋይናንስ አቅማቸው ሁለተኛ እንደ ቻለንጅ የምናየው አቅም ምኖራቸው ደግሞ አለ። በተወሰነ መልኩ በፍጥነት ቶሎ ካቻፓ አድርጎ ቴክኖሎጂ ተጠቅሞ ለመግባት ያለው ዝንባሌ በጣም ከስተመሮቻችን ሪስፖንስ ላይ ይዘገያሉ። ቴክኖሎጂ እኮ ዛሬው ነገ ሌላ ሊሆን ይችላል። በዛ ፍጥነት አብሮ ቶሎ ለሚጠየቅ ነገር መልስ መስጠት ይፈልጋል። ከዚህ አንጻርም የተወሰኑ ጥረቶች አሉ የሚታዩ የተጨባጭ። ስለዚህ እሱን ማሻሻል ለዚህ ደግሞ ማስተማር ያስፈልጋል። አሁን ከኛ የዛሬ አንዱ እንትን ይሄን ሴንስታይዝ እና አገራችንስ፣ ምን አማራጮች አሉ ከቴክኖሎጂ አንጻር፣ ኦኬ፣ ይሄን እንዲያዩ ምንድነው፣ ኤክስፔክት የሚደረገ። በጣም በፍጥነት ብዙ ፕሮዳክቶች እየወጡ ነው ያሉት። እነዚህ ፕሮዳክቶች እንደ 30% እንኳን መጠቀም ቢችሉ አንደኛ ደንበኞቻቸውን በጣም ሳስፋይድ ያደርጋሉ። ሁለተኛ ለራሳችን ሪቨኑ ጀነሬት ያደርጋሉ። ኦኬ እነዚህን ችግሮች ከመፍታት አኳያ አገር በቀል የሆኑ የቴክኖሎጂ መፍትሄዎችን በኢትዮጵያ ውስጥ ላሉ ማይክሮ ፋይናንስ ተቋማት ማዘጋጀቱን አሪፍ ፔ አስታውቋል። እነዚህ የማይክሮ ፋይናንስ ተቋማት በተለይም የተለያዩ የገንዘብ እንቅስቃሴዎችን ደንበኞቻቸውን በቀላሉ ማገልገል በሚያስችላቸው ደረጃ ማከናወን እንዲችሉ የሚያግዙ አዳዲስ ስርዓቶችን አዘጋጅቶ ወደ ስራ መግባቱ ነው የተነገረው ዛሬ ለማይክሮ ፋይናንሶቹ የምናስተዋውቀው የአሪፍ ዋሌት፣ አሪፍ ኮር ባንኪንግ ሲስተም እና አሪፍ ስዊች የሚባሉ ሶስት ፕሮዳክቶች ናቸው። ሜሊ እንግዲህ አሪፍ ስዊች ብሔራዊ ባንክ ከኢቲ ስዊች በመቀጠል ኢቲ ስዊች እንደሚታወቀው የናሽናል ስዊች ነው። ከእሱ ስር በመሆን ደግሞ ለአሪፍ ቤ የስዊች ኦፕሬተር ናሽናል ስዊቻችንን ለማገዝ ብሔራዊ ባንክ ፍቃድ ሰጥቶን ነው ወደዚህ የገባ ነው ማለት ነው። እንግዲህ ያው እስከዛሬ ናሽናል ስዊቻችን ከባንኮች ጋር ከተወሰኑ ማይክሮ ፋይናንሶች ጋር እየሰራ ይገኛል ተደራሽነቱን ደግሞ ለማስፋት እንደ አሪፍ ቢ አይነት የተለያዩ ስዊች ኦፕሬተሮች ያስፈልጋሉ። ስለዚህ ዛሬ ሀብ ብለን እንግዲህ ከማይክሮ ፋይናንሶች ጋር ይህንን ስዊች የማስተዋወቅ ወደዚህ ኢኮሲስተም የማስገባት ስራ ጀምረናል። ከዛ በመቀጠል ደግሞ ሳኮዎችንም እንደዚሁ የመጋበዝና ወደዚህ የማምጣት ስራ ይኖራል ማለት ነው። ሁለተኛው እንግዲህ የሲቢኤስ እና የዋሊት ነው። አሪፍ የማይክሮ ፋይናንስ ጉባኤ በዛሬው እለት በአዲስ አበባ እየተካሄደ ሲሆን በጉባኤው ላይም አሪፍ ፔ እና ኢቲ ኢንክሉሲቭ ፋይናንሽል ሼር ካምፓኒ አብረው ለመስራት የሚያስችላቸውን ስምምነት ተፈራርመዋል። የእስራኤል የጦር ኃይል አመራር በጥቅምት ሰባቱ ጥቃት ውድቀት ምክንያት የራሱ ጀኔራሎች ላይ እርምጃ ወስደዋል። ይህ የጦሩ ተግባር ከሀገሪቱ የፖለቲካ መሪዎች ጋር ከፍተኛ ውዝግብ ውስጥ እንዲገባም አድርጎታል። በሌላ በኩል ከብዙ ልፋት በኋላ ተግባራዊ ተደርጎ እየፈረሰ የሚገኘው የጋዛ የሰላም ስምምነት፣ የእስራኤል የውስጥ ሽኩቻና በሰሜን ድንበር ያንዣበበው የጦርነት ስጋት የመላውን ቀጠናውን የወደፊት እጣፈንታ ከመቼውም ጊዜ በላይ አሳሳቢ አድርገውታል። ተጨማሪ አለን። የተዳፈነ እሳት ጊዜ እየጠበቀ እንደሚነሳው ሁሉ በመካከለኛው ምስራቅ በተለይም በጋዛ ሰማይ ስር ሰላም የሚለው ቃል ትርጉሙን ያጣ ይመስላል። በላዩ ላይ ቀጭን አመድ የሸፈነው፣ በውስጡ ግን ጋሃነምን ይዞ የሚንቀለቀል እሳት፣ ማንኛውም ትንሽ የፖለቲካ ንፋስ ይህንን አመድ አራግፎ እንደገና የጦርነት ወላፈን ሊያቀጣጥል ይችላል። ለስድስት ሳምንታት ጸንቷል የተባለው የተኩስ አቁም ስምምነት በወረቀት ላይ ከሰፈረ ቀለም የዘለለ ዋጋ እንደሌለው የተባበሩት መንግስታት ኤክስፐርት ቶች ሳይቀሩ እየመሰከሩ ነው። በደቡባዊ ጋዛ በምትገኘው ራፋ ከፈራረሱ ህንፃዎችና ከተቃጠሉ ተሽከርካሪዎች በታች ከመሬት ውስጥ ሌላ ድምፅ አልባ ጦርነት እየተካሄደ ነው። በደርዘን የሚቆጠሩ የሐማስ ታጣቂዎች ለውራት በዘለቀው ከበባ በእስራኤል ቁጥጥር ስር በኋላው የጀኒና ሰፈር ውስጥ በሚገኙ ዋሻዎች ውስጥ ተይዘዋል። መውጫ የሌለው ወጥመድ ውስጥ እንደገቡ የሚነገርላቸው እነዚህ ታጣቂዎች አሁን በሕይወት ለመቆየት የመጨረሻውን ትግል እያደረጉ ነው። የእስራኤል ጦር በበኩል ተብሎ ይህንን የድብብቆች ጨዋታ ለመጨረስ ቆርጧል። የጎላኒ ብርጌድ አዛዥ ኮሎኔል አዲ ጎነን ዋናው ተልኳችን በራፋ የሚገኘውን ጠላት ማጥፋት ወይም መማረክ ነው ሲሉ የኦፕሬሽኑን የመጨረሻ ግብ አስቀምጠዋል። ታጣቂዎቹ በጥቅምት ወር በተደረሰው የተኩስ አቁም ስምምነት መሠረት በተከለለው ቢጫ መስመር አካባቢ ተይዘው ሲገኙ፣ ጉዳዩ ወታደራዊ ብቻ ሳይሆን ዲፕሎማሲያዊም ገጽታ ይዟል። አሜሪካ እስራኤል ታጣቂዎቹ በሰላም ወደ ሐማስ ቁጥጥር ስር ወዳሉ አካባቢዎች እንዲመለሱ እንድትፈቅድ ጫና እያደረገች ነው። ነገር ግን የእስራኤል ጦር ይህንን የዲፕሎማሲ ጥሪ ወደ ጎን በመተው ምድር ላይ ያለውን ወታደራዊ በላይነቱን እያሳየ ነው። እንደ ጦሩ ግምት ታጣቂዎቹ በሐማስ የሻለቃ አዛዥ እየተመሩ በተለያዩ ዋሻዎች ውስጥ ተከፋፍለው ይገኛሉ። በመጀመሪያ ቁጥራቸው ሁለት መቶ ይደርሳል ተብሎ ቢገመትም አሁን ላይ ቁጥራቸው በጣም ዝቅተኛ እንደሆነና ብዙዎች ቀደም ሲል በተፈጸሙ የአየር ጥቃቶች በዋሻዎች ውስጥ ሳይሞቱ እንዳልቀሩ ተነግሯል። ከበባው ውስጥ ያሉት ታጣቂዎች ሁኔታ ከቀን ወደ ቀን እየተባባሰ ስለመሆኑም እየወጡ የሚገኙ ዘገባዎች ያመላክታሉ። በዋሻ ውስጥ በመቆየታቸው የምግብና የሌሎች አስፈላጊ ቁሳቁሶች እጥረት እንዳጋጠማቸውና በረሃብ እየተሰቃዩ እንደሆነም ይገመታል። አልፎ አልፎም ከእርዳታ መኪናዎች የወደቁ የዱቄት ከረጢቶችን ወይንም ጦሩ ትቷቸው የሄዱ ቁሳቁሶችን ፍለጋ በድቅድቅ ጨለማ ከዋሻ በመውጣት ሕይወታቸውን አደጋ ላይ እንደሚጥሉም ተመላክቷል። ከቅርብ ጊዜ ወዲህ ደግሞ ተስፋ በመቁረጥ ወደ ሐማስ አካባቢዎች ለማምለጥ የሚያደርጉት ሙከራ መጨመሩን ጦሩ ገልጿል። የእስራኤል ጦር ላሽ ግን እየማያዳግም ነው። ባለፈው ሳምንት ብቻ የምህንድስና ክፍሉ በመቶዎች የሚቆጠሩ ሜትሮችን ዋሻ እንዳወደመና አየር ኃይሉ ከ60 በላይ ኢላማዎች ላይ ጥቃት እንደፈጸመ አስታውቋል። ከበባው እየጠበበ ዋሻዎች እየፈረሱ፣ የታጣቂዎቹም እጣፈንታ ፈንታ ከቀን ወደ ቀን እያከተመ ይመስላል። ይህ በእንዲህ እንዳለም የሰብአዊ እርዳታው ጉዳይ ራሱ ሌላ የጦርነት ቀጠና ሆኗል። በቀን ስድስት መቶ የእርዳታ መኪኖች ይገባሉ ቢባልም በተግባር ግን ከስድስቱ የድንበር ማቋርጫዎች ሁለቱ ብቻ ክፍት ናቸው እርዳታውም ለወሬ ጠገበ ለሆዴ ራበ ሆኗል። በዚህ ሁሉ ትርምስ ውስጥ በአሜሪካና በእስራኤል ድጋፍ የተቋቋመው የጋዛ ሰብአዊ እርዳታ ፋውንዴሽን ጂኤችኤፍ ሥራውን እንደሚያቆም አስታውቋል። የአንዱ እሳት ለአንዱ ይተርፋል እንደሚባለው የጋዛው እሳት ወላፈን ዌስት ባንክንም እየለበለበ ይገኛል። የእስራኤል ጦር ለአንድ ዓመት ከስድስት ወር ሙሉ ሲያሳድደው የነበረውን አላራኡፍ ሸትያን በናብሉስ ከተማ ገድያለው ሲል ሰሞኑን አስታውቋል የሰው ግንቦት 2024 ሁለት የእስራኤል ወታደሮችን በመኪና ገጭቶ ገድለዋል በሚል እይፈለግ ነበር። ኦፕሬሽኑ ሲጠናቀቅ የአይን ማኞች እንዳሉት በቤቱ ውስጥ ብዙ ደም ቢታይም አስክሬኑ ግን አልነበረም። ከጋዛ ጦርነት መጀመር አንስቶ በዌስት ባንክ ከ1000 በላይ ፍልስጤማውያን ሲገደሉ 44 እስራኤላውያንም ሕይወታቸውን እንዲያጡ ምክንያት ሆኗል። በየቀኑ ወረራ፣ ግድያና እስራት የዌስት ባንክ እየለተለት ሕይወት አካል ሆኗል። የጥቅምት ሰባቱ ጥቃት ያስከተለው መንቀጥቀጥ በፍልስጤን ምድር ብ ብቻ ሳይሆን በእስራኤል ውስጥም ትልቅ ጉዳት ፈጥሯል። በጥቅምት ሰባት የሐማስ ጥቃት መከላከል ባለመቻሉ ሰራዊቱ በከፍተኛ ጀኔራሎቹ ላይ ከባድ እርምጃም ወስዷል። የወታደራዊ መረጃ፣ የኦፕሬሽንና የደቡብ እዝ ኃላፊ የነበሩት ጀኔራሎች ከኃላፊነታቸው ተባረዋል። የጦሩ ጠቅላይ ኢታማዦር ሹም ኢያል ዛሚር ሰራዊቱ የሀገሪቱን ዜጎች የመጠበቅ ዋና ተልእኮውን መወጣት አልቻለም ብለዋል። ነገር ግን ይህ የሰራዊቱ የውስጥ ምርመራ ሌላ የፖለቲካ ትኩሳት ፈጥሯል። የመከላከያ ሚኒስ ሚኒስትሩ እስራኤል ካትስ የጦሩን የውስጥ ምርመራ በድጋሚ እንዲመረመር ትዕዛዝ አስተላልፈዋል። ጠቅላይ አዛዥ ዛሚር በበኩላቸው ይህ የጦሩን ዝግጁነት የሚጎዳና በፖለቲካ እየተነሳሳ ነው ሲሉ ሚኒስትሩን በይፋ ተቃውሟል። ሁለት ጌቶች እያገለገለች አህያ በጅብ ትበላለች እንደሚባለው ጦሩ በራሱ የጥፋተኝነት ስሜትና በፖለቲከኞች ጣልቃ ገብነት መካከል ተወጥሯል። ይህ ሁሉ ሲሆን ጠቅላይ ሚኒስተር ቤንያሚን ኔታንያሁ በሕዝብ የሚጠየቀውን አገራዊ የምርመራ ኮሚ ኮሚሽን ለማቋቋም እስካሁን ፍቃደኛ አልሆንም። የሩሲያ ድሮኖች የዩክሬን ርዕሰ መዲና ኬቭን ሲደበድቡ ማደራቸው ተሰምተዋል። ሞስኮ ወደ ኬቭ በላከቻቸው የሰው አልባ አውሮፕላኖቿ በኬቭ ውስጥ ያሉ የመኖሪያ ህንፃዎችና የኃይል መሰረተ ልማቶችን ያወደመ ጥቃቶችን አድርሳለች። ሩሲያ ባደረሰችው ጥቃት በትንሹ ዘጠኝ ሰዎች ህይወታቸው እንዳለፈም ተዘግበዋል። ሚኪያ ሳይሌ ተጨማሪ አለው። የአሜሪካው ፕሬዝደንት ዶናልድ ትራምፕ አራት ዓመት ሂደፍን የተቃረበውን የሩሲያ ዩክሬን ጦርነት ለማስቆም የሚያደርጉት ጥረት አጠናክረው ቀጥለዋል። በተለይም ከሰሞኑን ከሩሲያ የመሪዎች ጋር አደረጉ የተባለው ውይይት ፍሬ ለማፍራት ተቃረበ ይመስላል ተብሎ ሲጠበቅ የሩሲያ ሰው አልባ ድሮኖች የዩክሬን ርዕሰ መዲና ኬቭን ሲደበድቡ ስለማደራቸውም ሰምተዋል። ሞስኮ ወደ ኬቭ በላከቻቸው የሰው አልባ አውሮፕላኖች በኬቭ ውስጥ ያሉ የመኖሪያ ሕንፃዎች፣ የኃይል መሠረተ ልማቶች ያወደሙት ጥቃቶች አደርሳለች። ሩሲያ ባደረሰችው ጥቃት በትንሹ አምስት ሰዎች ሕይወታቸውን እንዳለፈም ተዘግበዋል። የምሽቱ ጥቃት የትራምፕ የሰላም እቅድ በዜሮ የሚያባዛ ወደኋላ የሚጎትት ድርጊት በፑቲን በኩል ተፈጽሟል ሲሉ ዘለንስኪ አስታ ታውቀዋል በአሜሪካ ከፍተኛ መሪዎችና በሩሲያ ሰዎች የተዘጋጀው የ28 ነጥብ የተኩስ አቁም ስምምነት ላይ ዩክሬን የአውሮፓ ህብረትን ጨምሮ ሌሎች ተቋማት ሲቃወሙትን ቆይተዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ትናንት በቴሌግራም ገጻቸው ባሰፈሩት መልእክት ሩሲያ እና አሜሪካ ባደረጓቸው ስምምነቶች ላይ በተደረጉ ማሻሻያዎች ላይ መስማማታቸውን የተገለጸው ጦርነቱን ለማስቆም የተሻለው እድል ለሩሲያ ሰጥቷል የተባለው የመጀመሪያው ባለ 28 ነጥብ የጦርነት ማስቆሚያ እቅድ ላይ ዩክሬን ከአውሮፓ ህብረት አባል ሀገራት ጋር በመተባበር ማሻሻያ ስለማድረጓ፣ እንዲሁም አሁን በቀረቡ እቅዶች ላይ ሩሲያ የምተስማማ ከሆነ ጦርነቱን ለማቆም ፈቃደኛ እንደሆነች ቢቢሲ አትቷል። እንደ አዲስ የተዘጋጀው የተኩስ አቆም ስምምነት ስምምነት የተሻሉና ለሁለቱም ሀገራት የሚሆኑ የስምምነት ነጥቦች ያካተተና ጦርነቱን ለማስቆም ግልጽ የሆኑ መልእክቶችን የያዘ ስለመሆኑ ፕሬዝደንት ዘለንስኪ አስታውቀዋል። በሌላ በኩል ዩክሬን በሩሲያ ላይ ባደረሰችው ጥቃት ሦስት ሰዎች ሮስቶቭ ግዛት ላይ ሕይወታቸው ማለፉ ተሰምቷል። ሌሎች አስር ሰዎች የአካል ጉዳት እንዳጋጠማቸውም ተሰምቷል። የሩሲያው መከላከያ ሚኒስቴር ትናንት ሰኞ ምሽት ባወጣው መግለጫም 249 የሚሆኑ የዩክሬን ድሮኖች ወደ ሩሲያ ግዛት ገብተው ጥቃት ከማድረሳቸው በፊት መጣላቸውንም አስታውቀዋል። ሩሲያ መከላከያ የመለጡ ሌሎች ድሮኖች በሮስቶቭ አካባቢ ስድስት ሰዎች ላይ የአካሏ እንዲያጋጥም ምክንያት እንደሆኑም ተሰምተዋል። ኬቭ በበኩሏ በደረሰባት ጥቃት ሁለት ግለሰቦች ሕይወታቸው ማለፉን ማራገጥ መቻሉን አስታውቃለች። ስድስት ሰዎች እንዲሁ የአካሏ እንደደረሰባቸውን ተናግራለች። ሌሎች 18 ሰዎች ከአደጋ ውስጥ ማትረፍ መቻሉን የዩክሬን የሀገር ውስጥ ደህንነት መስሪያ ቤት ባወጣው መረጃ ማራገጥ መቻሉን አልጀዚራ ዘግበዋል። የሩሲያ ጥቃት ኬቭ ውስጥ በተለያዩ ሕንፃዎች ላይ ጉዳት ስለማድረሱን ተናግረዋል። ጥቃት በደረሰባቸው አካባቢዎች የሚወጡ ምስሎች ጉዳቱ ጠንከር ያለ ስለመሆኑ እያስረዱ ስለመሆናቸው እየተነገረም ይገኛል። የኬፍ ከተማ አስተዳደር ከፍተኛ ባለስልጣን ቴሙር እንዳሉት አራት ሰዎች ጉዳት ስለማስተናገዳቸውን ተናግረዋል። የዩክሬን የኃይል ልማት ሚኒስቴር ባወጣው መግለጫም ከፍተኛ የሆኑ የኃይል ልማት ተሸካሚዎች እንደተጎዱም ገልጿል። ዝርዝር የጉዳት መጠን ከማውጣት ግን ተቆጥበዋል። የድርድሩ ጠረጴዛ በሰው አልባ ድሮኖችና በሚሳይሎች ተከበበ እየሆነ ያለም ይመስላል ሲል ቢቢሲ ዘግበዋል። ሁለቱ ሀገራት ምሽቱን ባደረጉት ጥቃት ለመተማመኛነትና ወደ ሰላም መንገድ የሚያቀኑበት መስመር ሊያፈርሰው እንደሚችል እየተገለጸም ይገኛል። በምሽቱ ሩሲያ ያደረገችው የሰው አልባይ ድሮን ጥቃትና የሚሳኤል ጥቃት የማሾችን ቁጥር ሰዓታት በነጎዱ ቁጥር እያሻቀበም ይገኛል። ይህ ዘጋው እስከጠናከረበት ጊዜ ድረስ የማሾቹ ቁጥር ዘጠኝም ደርሰዋል። በየደቂቃዎች ልዩነት ከፍርሳሽ ስርና ከሆስፒታል የሚወጡ መረጃዎች የማሾችን ቁጥር እያሻቀበም ይገኛል። የሁለቱ ሀገራት ወታደሮች ሚሳኤሎቻቸውና ድሮኖቻቸውን ወደ ድንበር አካባቢዎች እየተኮሱና የሰዎችን ነፍስ እየነጠቁ፣ የፖለቲካ መሪዎች በአንጻሩ በጠረጴዛ ዙሪያ ላይ ለመቀመጥ ጥረት እያደረጉ መሆናቸውም ሰምተዋል። የአሜሪካና ከፍተኛ ባለስልጣናት በአቡ ዳቢ ተገናኝተው ለመምከር ቀጠሮ መያዛቸውን ቢቢሲ ጽፏል። በተለይም የአውሮፓ ህብረት፣ የዩክሬንና አሜሪካ በጋራ ሆኖ ባዘጋጁት አዲስ ተኩስ አቁም ስምምነት ዙሪያ ስለመሆኑን ሰምተዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር በአንጻሩ ጦርነት ለማስቆም ይረዳል ያሉትን የአውሮፓ ህብረት አባል ሀገራትን ያስተባበረ ውይይት ሊያዘጋጁ ስለመሆኑን ሰምተዋል። እንግሊዝ በዩክሬን ጦርነት ምክንያት ቀጥተኛ ተጠቂ በመሆኗ ጦርነቱ እንዲያበቃ ለማድረግ የተቻላትን ሁሉ እንደሚያደርጉ ማስታውቀዋል። ሁሉም ተባባሪ ሀገራት ጦርነቱን ለማቆም እንግሊዝ የምታ የሚያደርገውን እንቅስቃሴ እንደግፉም ጥሪ አቅርበዋል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በኢትዮጵያ የመጀመሪያ የሆነው አዲስ ለተወለዱ ሕጻናት የጉበት መከላከያ ክትባት መሰጠት መጀመሩን የጤና ሚኒስቴር አስታውቋል። ክትባቱ ሕጻናት በተወለዱ በ24 ሰዓታት ውስጥ የሚሰጥ ሲሆን ክትባቱ የሚሰጣቸው በሀገር አቀፍም ሆነ በዓለም አቀፍ ደረጃ እየተስፋፋ የመጣውን ሄፕታይተስ ቢ በተባለ ቫይረስ የሚያመጣው ከባድ የጉበት በሽታ ለመከላከል እንደሆነ ሚኒስቴሩ አስታውቋል። ክትባቱ በነፃ በሁሉም የከተማዋ ጤና ተቋማት እንዲሁም የክትባት መስጫ ማዕከላት ከዛሬ ጀምሮ እንደሚሰጥ ተነግሯል። መከላከያ ክትባቱ የተጀመረው ላለፉት አራት ዓመታት በተመረጡ ክልሎች የማስጀመሪያ ፕሮጀክት ላይ በተገኘው ውጤት ሲሆን አሁን ላይ በይፋ በሀገር አቀፍ ደረጃ ለሁሉም ሕፃናት መጀመሩ ታውቋል። ክትባቱ ሄፕታይተስ ቢ የሚያስከትለውን ጉበትን የሚያጠቃ ቫይረስን ዘጠና በመቶ የሚያጠፋ እንደሆነም ተጠቁሟል። ሲንጋፖር በምስራቅ አፍሪካ የመጀመሪያ የሆነውን ኤምባሲዋን በአዲስ አበባ እንደምትከፍት አስታወቀች። የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ባካሄዱት የጋራ ጋዜጣዊ መግለጫ ላይ በምስራቅ አፍሪካ የመጀመሪያ የሆነውንና በአፍሪካ አህጉር ደግሞ ከግብጽና ከደቡብ አፍሪካ ቀጥሎ ሶስተኛውን ኤምባሲዋን በኢትዮጵያና ከተማ አዲስ አበባ እንደምትከፍት አስታውቃለች። ለመጀመሪያ ጊዜ የአፍሪካ የሁለትዮሽ ጉብኝትን በአዲስ አበባ በማድረግ ላይ የሚገኙ ጠቅላይ ሚኒስትሩ የኤምባሲው መከፈት ሲንጋፖር ከኢትዮጵያ ጋር በትብብር ለመስራት ያላትን ቁርጠኝነትና ኢትዮጵያ ያላትን ስትራቴጂካዊ ጠቀሜታና እምቅ አቅም በማመን ነውም ብለዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የኮፕ 32 ጉባኤን አዘጋጅ ወዳጅ ሀገር እንደመሆኗ ሲንጋፖር ይህን ጥረት ሙሉ በሙሉ ትደግፋለች ማለታቸውም ተነግረዋል። የኢትዮጵያ ምርጫ ቦርድ እናት ፓርቲ ካልተገባ አካሄድ እንዲቆጠብ አሳስቧል። ቦርዱ ፓርቲው ከቅንጅት መሰረዙን ተከትሎ ከአምስት ቀናት በፊት ላወጣው መግለጫ ምላሽ የሰጠ ሲሆን ከ158 ሺ ብር በላይ መክፈሉን በኦዲት ማረጋገጡንም አስታውቋል። ቦርዱ በኦዲት አገኘውት ካለው ጉዳዮች መካከል ፓርቲው ከአባላት ለሰበሰበው መዋጮ የገንዘብ መቀቢያ ደረሰኝ ያለመስጠቱንና በፓርቲው ስም በሶስት ባንኮች ላይ የሚገኘውን ገንዘብ ትክክለኛነት ማረጋገጥ አለመቻሉም ተገልጿል። በተጨማሪም በፓርቲው አንዳንድ አመራሮች ከፍተኛ የሕግና የፓርቲው የመተዳደሪያ ደንብን በመጣስ ብሔራዊ ስራ አስፈጻሚ ሹመት መከናወኑን ገልጿል። ቦርዶ የፓርቲው ገንዘብ ላልተባለለት ዓላማ የዋለ መሆኑን አንስቶ ግልጽ ያልሆነ አከፋፈልና አስተዳደር በፓርቲው ፕሬዚዳንት ፍላጎት ብቻ ገንዘቦች መደረጉን በሪፖርቱ አመላክቷል። ምርጫ ቦርድ ፓርቲው ቀጣይ የበጀት ድጋፍ ከመንግስት ከመቀበሉ በፊት ሕጉ በሚያዘው መሰረት በ2016 ዓ.ም ከመንግስት ያገኘውን በጀት አስመርምሮ እንዲያቀርብ መደረጉንም ገልጿል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ታንዛኒያ በቀጣዩ ታህሳስ ወር የምታከብረውን የነፃነት ቀን ክብረ በዓሏን ሰርዛለች ሲሉ የሀገሪቱ ጠቅላይ ሚኒስትር ተናገሩ። ክብረ በዓሉ የተሰረዘው ሀገሪቱ ጥቅምት 29 ቀን አካሄደው በነበረው አወዛጋቢ በተባለው ምርጫ ላይ በጅምላ ግድያ ላይ የተነሳውን ተቃውሞ በነፃነት በዓሉ ላይ እንዲስተጋባ ሊደረግ ታስቦ የነበረ በመሆኑ ነው ተብሏል። በወቅቱ የሟቾችና ጉዳት የደረሰባቸውን ሰዎች መንግስት ይፋ አላደረገም በማለት የሀገሪቱ ባለስልጣናትን ጨምሮ በርካታ ዜጎች ሰልፍ መጥራታቸውን ተከትሎ እርምጃው መወሰዱ ተዘግቧል። ለዝግጅቱ ሊውል የታሰበው ገንዘብም በምርጫው ወቅት ለተጎዱ መሰረተ ልማቶች መልሶ ግንባታ እንደሚውልም ጠቅላይ ሚኒስትሩ ሙጊሉ ኒቼምባ የገለጹ ሲሆን ታንዛኒያውያን ወገኖቼ አንድ ላይ ተሰብስበን በጉዳዩ ዙሪያ እንወያይ፣ ያለፈውን ነገር የማይመለስ ነው ብለዋል ሲል አፍሪካ ኒውስ ዘግበዋል። የቻይናው ፕሬዚዳንት ሺ ጂንፒንግ ታይዋን ከእናት ሀገሯ ጋር መቀላቀሏ በአሁኑ ወቅት አስፈላጊ ጉዳይ ነው ሲሉ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩ። ሺ ጂንፒንግ ስለ ስለዚሁ ጉዳይ በስልክ ከአሜሪካ አቻቸው ዶናልድ ትራምፕ ጋር ስለመምከራቸው የቻይና መንግስታዊ መገናኛ ብዙሃን መጻፋቸውን አናደሉ ዘግቧል። ታይዋን ራሴን የቻልኩ ነጻ ሀገር ነኝ ብላ ብታውጅም፣ በአንጻሩ ቻይና ታይዋንን ከማዕከላዊ መንግስት ግዛት ያፈነገጠች አድርጋ ትቆጥራታለች። የቻይና መንግስትና የቻይና ኮሚኒስቶች ፓርቲ ቀደም ሲል ታይዋን በየትኛውም መንገድ የቻይና አካል መሆኗ አይቀሬ ነው ሲሉ መዛታቸው ይታወሳል። ቻይና ቀደም ሲል በታይዋን ዙሪያ ታላላቅ የጦር ልምዶችን ማድረጓ መረጃው አስታውቋል። በጉዳዩ ዙሪያ ፕሬዚዳንት ትራምፕ ምንም አይነት ይፋ አስተያየት እንዳልሰጡ ዘገባው አስፍሮታል። ውድ ተመልካቾቻችን አብራችሁን ስለምትቆዩ ከልብ እናመሰግናለን። ህመም ሲሰማ በተደጋጋሚ ጊዜ የሚወሰዱ የህመም የማስታገሻ መድኃኒቶች ለተጓዳኝ በሽታዎች እንደሚያጋልጡ የህክምና ባለሙያዎች ይናገራሉ። በተለይም እንደ ኩላሊት ጨጓራና ጉበት መሰል በሽታዎች ከመጠን በላይ በሚወሰዱ መድኃኒቶች ጉዳት እንደሚያደርሱም ይገለጻል። የዛሬ ጤና አዳም ትኩረታችንም ትኩረቱ እዚህ ላይ አድርጓል። ተከታትለን እንመለስ። ሰላም ያለ ሀኪም ማዘዣ የህመም ማስታገሻዎችን በተደጋጋሚ መውሰድ ለኩላሊት ለጉበት እንዲሁም ለጨጓራ ህመም ሊያጋልጥ እንደሚችል ያውቃሉ ዶክተር ቢንያም ነኝ አብራችሁ ቆዩ ህመም ሲሰማን ከምንወስዳቸው መድኃኒቶች ውስጥ ፓራስታሞል አይቡፕሮፌን ዳይክሎፌናክ የተወሰኑት ናቸው እነዚህ መድኃኒቶች ያለ ሀኪም ማዘዣ የሚገኙ ቢሆንም ያለ አግባብ ሲወሰዱ የጎንዮሽ ጉዳት ይኖራቸዋል ለምሳሌ ለራስ ምታት አዘውትረን የምንጠቀመው ፓራስታሞል ስንወስድ ከሚገባን መጠን በላይ ከወሰድን ለጉበት ህመም ይዳርጋል። ከዚህ በተጨማሪ እንደ አይቡ አይቡፕሮፌን ወይም ዳይክሎፌናክ ያሉ የህመም ማስታገሻዎች ደግሞ የጨጓራ ቁስለት እንዲሁም የኩላሊት ህመም ያስከትላሉ። በዚህ ምክንያት የደም ግፊት ወይም የኩላሊት ህመም ላለበት ሰው እነዚህ መድኃኒቶች አይሰጡም። የህመም ማስታገሻዎች እንዴት መውሰድ ይኖርብናል? አንደኛ ሲያስፈልግ ብቻ መውሰድ ሁለተኛ ከመድኃኒቱ ጋር አብሮ የሚመጣውን ማብራሪያ በደንብ ማንበብ። ሶስተኛ ከአንድ በላይ የህመም ማስታገሻዎችን ቀላቅሎ ወይም ደባልቆ አለመጠቀም። አራተኛ እንደ አይቡፕሮፌን ወይም ዳይክሎፌናክ ያሉ ጨጓራ ሊጎዱ የሚችሉ የህመም ማስታገሻዎችን ከምግብ ጋር አንድ ላይ መውሰድ። አምስተኛ ህመሙ ተደጋጋሚ ከሆነ የህመም ማስታገሻ ከመውሰድ ይልቅ ሐኪምን ማማከር ያስፈልጋል። ህመም የበሽታ ምልክት ሊሆን ስለሚችል በሽታውን ሳያክሙ ምልክቱን ብቻ በህመም ማስታገሻ ለማከም አይሞክሩ። ሰላም። በተለምዶ የመኪና የደም ስር እየተባለ የሚጠራው የሞተር ዘይት ከ500 ኪሎ ሜትር እስከ 1000 ኪሎ ሜትር አሊያም ከ3 ወር ካለፈ መቀየር እንዳለበት ባለሙያዎች ያስረዳሉ። ጉዳዩን አስመልክቶ የአውቶሞቲቭ ባለሙያው የሚነግረናለው ሰላም ሰላም እንደምናላችሁ፣ ውድ ተመልካቾቻችን በዛሽታችን የመኪናችን የደም ስር የሆነውን የመኪና የሞተር ዘይት በስንት ጊዜ መቀየር እንዳለበት እናያለን። ከመረጃዎቹ ጋር አብሬያችሁ የምንቆየው የአውቶሞቲቭ ባለሙያ አዶኒያ ብርሃኔ። መልካም ቆይታ። የመኪና ሞተር ዘይት ማለት የመኪናችን የደም ስር እንደሆነ ግልጽ ነው። ይህን ስንላችሁ በነዳጅ ብቻ የሚሰሩ መኪኖች ብቻ ሳይሆኑ አሁን አሁን በከተማችን ላይ የምናስተውላቸው ነዳጅና ኤሌክትሪክ በአንድ ላይ የሚሰሩት ሃይብሪድ በሚል በተለምዶ የምንጠራቸው ተሽከርካሪዎችንም ይጨምራሉ። እነዚህ መኪኖች የመኪናችን ሞተር የሚገኙበትን የተለያዩ የሞተር ክፍሎችን ማንቀሳቀስ ይኖርባቸዋል። ይሄ ደግሞ በውስጡ ፍሪሽን ወይ ደግሞ ሰበቃ እንዲፈጠር ያደርገዋል። የመኪና ዘይት ሞተሩ የተለያዩ ቦታዎች በመግባት የማለስለስ ስራውን የሚሰራ ነው። ለዚህም ነው መኪናችን ይዘን ከመንቀሳቀሳችን በፊት ሞተሩን ማሞቅ አለብን የሚባለው። ምክንያቱም ዘይቱ የሚፈልግበት ቦታ ሳይደርስ ሞተሩ ውስጥ የሚገኙት የተለያዩ ክፍሎች ከተንቀሳቀሱ ሞተሩ ውስጥ ጉዳት ሊደርስ ስለሚችል ነው። ታዲያ ይህ ለሞተር ወሳኝ የሆነው ዘይት ለመቀየር እራሱን የቻለ ጊዜ አለው። ይህን ለመመልከት ደግሞ ከመኪናው ጋር የሚመጣው መመሪያ መመልከት ይኖርብናል። ከዚህ በተጨማሪ ግን እንደ መኪናው ቢለያይም ከ5 ሺህ ኪሎ ሜትር እስከ 10 ሺህ ኪሎ ሜትር ባለው መቀየር አለበት። ከኪሎ ሜትሩ በተጨማሪ ደግሞ መኪናውን አቁመን ለረጅም ጊዜ የምንቆይ ከሆነ ከ3 ወር እስከ 5 ወር ባለው ውስጥ ዘይቱ መቀየር አለበት። ከዚህ በተጨማሪ ማየት ያለብን ነገር ዘይት መቆሸሽ እና አለመቆሸሹን የመኪናው ኮፈን ከፍተን የዘይት መመልከቻ ዲፕስቲክ ስንመለከት በውስጡ ያለው ዘይት ቆሽሾ ወይም ወደ ታች ወርዶ ከሆነ ዘይቱ መቀየር አለበት ማለት ነው። የዘይት ዲፕስቲክ ግን ስንመለከት በውስጡ ያለው ዘይት በጣም የወረደ ከሆነ አንዳንድ ጊዜ በአላስፈላጊ መልኩ ዘይት ከነዳጅ ጋር የተቃጠለ ሊወጣ ስለሚችል እሱን መፈተሽ ተገቢ ነው። ለዛሬ ጀላቸው የቀረፍ መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ ከምንገናኝ ድረስ መልካም ሁሉ ተመኘው።